ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ የቅን የሚዲያ ተከታታዮች እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ ይህን የመሰለ በበቆሎ ዱቄት ያዘጋጀሁትን ቆንጆና የሚጣፍጥ የቆቆር ጮርናቄ አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስቴካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ የሆኑ፣ ወደ አሰራሩ እንሄዳለን። እዚህ ጋ ያዘጋጀሁት ግብአት አለ። የበቆሎ ዱቄት ነው። ታሽጎ የሚሸጠውን ሳይሆን ኖርማል የበቆሎ ዱቄት እጠቀማለሁ። መጠኑ አምስት መቶ ግራም ግማሽ ኪሎ ነው። የበቆሎ ዱቄት እንደዚህ እናዘጋጃለን። ከዚያ በመቀጠል ፍርኖ ዱቄት ደግሞ እዚህ ጋር አዘጋጅቻለሁ። ፍርኖ ዱቄቱን ሰባት መቶ ሀምሳ ግራም የፍርኖ ዱቄት ትጠቀማለሁ። እናንተ መጠኑን እኩል ማድረግ ትችላላችሁ። እኔ አንዳንድ ጊዜ እኩል አድርጌ ስለምሰራው ማለት ነው፣ ምንም አይደለም። ከዛ ስኳር አለኝ፣ እርሾ፣ ደረቅ እርሾ እና ጥቁር አዝሙድ፣ ሌላው ቀራፋ እዚህ ጋር ስላልቀረጽኩት ነው። ቅራፋ እጠቀማለሁ፣ እናንተ መተው ትችላላችሁ። ከዛ ጎድጎድ ያለ እቃ እናዘጋጃለን ለብ ያለ ውሃ እንጨምርና እርሾውን የተጠቀምኩት እርሾ አንድ የሾርባ ማንኪያ ወይም ትንሿን እሽግ አንድ፣ ስኳር አራት የሾርባ ማንኪያ አራት ሾርባ ማንኪያ። እርሾውን እንዳልኳችሁ ነው። አስራ አንድ ግራም ታሽጎ የሚሸጠውን መጠቀም ትችላላችሁ ትንሽ ቆየት ብላችሁ የምትጋግሩት ትሆነ ለፍጥነት ፈጠን እንዲልላችሁ ካልፈለጋችሁ ደግሞ አንድ ሾርባ ማንኪያ ነሳ አድርጋችሁ መጠቀም ነው። የእርሾው ችግር የለውም ማለት ነው። ከዚያ በመቀጠል እርሾውንና ስኳሩን እንደዚህን በጠብጠውና ና ዱቄት እንጨምራለን። ከፈለጋችሁ አንድ አስር ደቂቃ እርሾውን በጥብጣችሁ ማቆየት ትችላላችሁ። ከዚያ ዱቄቱን የበቆሎንም የፍርኖ ዱቄቱንም እንጨምረዋለን። ከዛ ጥቁር አዝሙዱን ትንሽ አመስት አድርጌ እንደ ሁልጊዜው አመስት አድርጌ ከዛ እንደዚህ አሽት አድርገዋለሁ። ጣዕሙ በደንብ እንዲወጣ ስለሚያደርግልን፣ እናንተ ግን እንደፍላጎታችሁ ማድረግ ትችላላችሁ። ከዛ የቀራፋ ተፈጭቶ የተዘጋጀ ቀራፋ አለኝ ግማሽ የሻይ ማንኪው። በጣም ቆንጆ ጣዕም እንዲኖር ያደርጋል። ግን እናንተ እንደፍላጎታችሁ ጨው ጨምር ያለው ጨው ያው እንደ ፍላጎታችን ስለሆነ መጠኑን እኔ ግማሽ የሾርባ ማንኪያ አድርግ ያለሁ፣ እናንተ ግን እንደምትፈልጉት ስኳሩ መተውት ትችላላችሁ፣ አለመጨመር። ጨውንም እንደዛው እንደናንተ ፍላጎት ስለሚወሰን ከዚያ በኋላ አንድ ላይ ቀላቀልሁት። ዘይት ሁለት የሾርባ ማንኪያ ዘይት ጨምር ያለው። ከዚያ ለብ ያለው አንጨምርና በደንብ አድርገን እናሸዋለን። በወፍራሙ ወፍራም ሊጥ መሆን አለበት። ደረቅ ያለ ሊጥ እናዘጋጃለን። ሀሳብ አስደጋላችሁ? ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ደግሞ ቪዲዮ ለሌሎች እንዲደርስ አግዙኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ከዛ በደንብ አድርገን አያችሁት ሊጡ ወፍራም፣ ትንሽ ደረቅ ያለ ሊጥ ነው የምናዘጋጀው እንዳይቀጥንብን ማለት ነው። በደንብ አሽቼ ካዘጋጀሁት በኋላ እንደዚህ ግድ እናደርገውና በደንብ ኩፍ እንዲል ከድኝ አስቀምጠዋለሁ። እንግዲህ ኮሜንት ላይ ስትጽፉልኝ አሳይኝ አዘገጃጀቱና አሰራሩን ስትሉኝ ነበር ከዚህ በፊት የሰራሁት ቪዲዮ ላይ። ይኸው እንግዲህ እያሳየኋችሁ ነው። በጣም ትጠቀሙበታላችሁ ብዬ አስባለሁ። በጣም ነው የሚጣፍጠው። ሞክሩት። እንግዲህ እንደዚህ ኩፍ ብሎልኛል። ከዚያ ጠረጴዛ ላይ ንጹህ አድርጌ ሊጡን ጠረጴዛ ላይ እናደርግና ዱቄት ጠረጴዛው ላይ ትንሽ ብናረጋለሁ። ከዚያ ያዘጋጀሁትን ሊጥ ጠረጴዛው ላይ ገልብጬ እንደምፈልገው አድርጌ ከከፋፍለዋለሁ። ሶስት አራት ቦታ አድርጌ ቆራርጠዋለሁ። በጣም ብዙ ብስኩት ነው የሚወጣው እኔ ለመዳመጥ እንዲመቸኝ እንደዚህ አነሳ አነሳ አድርጌ ቆራርጠዋለሁ ከዚያ በኋላ በክብ አድርገን እንድንዳመጠው ማለት ነው ላይክ እያደረጋችሁ ቪዲዮን ተመልከቱ ቲክቶክ አካውንት አዲስ የቲክቶክ አካውንት ከፍቻለሁና ፕሮፋይሌ ስር ሊንኩ አለላችሁ እዚያ ውስጥ እየገባችሁ ቲክቶክ አካውንቴንም አሳድጉልኝ ስለምትከታተሉኝ ሰብስክራይብ እያደረጋችሁ ስለምትከታተሉኝ ሁሉ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሊጡን እንግዲህ እንደምትመለከቱት ሳሳ እናድርግና እንዳምጠዋለን። በጣም ቀላል ነው ግን ደግሞ ቆንጆ ልክ ውጭ ላይ ገዝታችሁ የምትበሉትን ጣም አይነት ጣዕም ያለው ከዛ የበለጠ እንዲሁም ግን ደግሞ እቤታችሁ በንጽህና ያዘጋጃችሁት ቀላል የጮርናቄ አሰራር ነው ማዘጋጀት የምትችሉትን የጮርናቂ አሰራር ነው እያሳየኋቸው ያለሁት። ስለዚህ ላይክ ብታደርጉ ለሌሎች ቪዲዮ ይደርሳል። ከዚ ምንድ ነው የምናደርገው? አነሳ አነሳ አድርገን እንቆራርጠዋለን። ይኸው ልክ መጥበሻችን ብስኩቱን የምንጠብስበት እቃ እንደሚችልልን አድርገን ትልቅ ከሆነ ከፍ ከፍ ማድረግ ትችላላችሁ፣ ግን ይኸው በቂ ነው። ከዚያ ምንድን ነው የምናደርገው፣ ልክ ምስሉ ላይ እንደምታዩት እንቆራርጠዋለን። እዚያ ዘይት እያሞቀው ነው። በጣም መጋል የለበትም። እንደ ሁልጊዜው እንደምላችሁ ዘይቱ በጣም የሚግል ከሆነ ውጭው ያምርና፣ ከላይ ብቻ ቆንጆ ይሆናል፣ ውስጡ ሊጥ ነው የሚሆንብን። ስለዚህ ዘይቱን ስናግል በጣም ሳይሆን መጠነኛ። አያችሁ፣ ሊጡን ስናደርገው እንዴት እንደሚሆን ከዚህ በላይ በጣም እንትን ማለት የለበትም፣ መጋል የለበትም። ከዚያ በኋላ ሊጣችንን እንደዚህ እየቆራረጥን መስቀል መስቀል እያደረግን እንደዚህ ዘይት ውስጥ ማድረግ ነው። በጣም የሚግልባችሁ ከሆነ እሳቱን መቀነስ ነው። እሳቱን ዝቅት አድርጉትና ቀስ ብሎ ውስጥ ድረስ እንዲበስል ጊዜ ይወስዳችሁ። በጣምም በጣምም ካልሞቀ ዘይት ይመጣል ሊጡ ስለዚህ መጠነኛ ሙቀት አድርጋችሁ ገልበጥ ገልበጥ እያደረግን መጥበስ ነው። ሀሳብ አስቴ ካላችሁ ኮሜንት ላይ ጻፉልኝ የምችለውን ያህል ለመመለስ እሞክራለሁ። ማለት ግልጽ ያልሆነላችሁ ጥያቄ ካላችሁ የምችለውን ያህል እመልሳለሁ። እንግዲህ እንደዚህ ገልበጥ እያደረግን የላይኛው ቀላ ሲል የታችኛው ደግሞ የታችኛው ቀላ ሲል የላይኛውን እንዲበስል እንደዚህ ገልበጥ ገልበጥ እያደረግን መጥበስ ነው። በጣም ቀላል ነው፣ ማናችንን መስራት የምንችለው ነው። ግን ዘይት ፊታችን ላይ እንዳይፈናጠር በጣም መጠንቀቅ አለብን። በተለይ ድስቱን የምከድኑት ከሆነ ውሃው ወደ ውስጥ እንዳይገባ ወይ ቶሎ ብድግ ማድረግ ወይ ደግሞ አለመክደን ይሻላል። ካልሆነ ጥሩ አይመጣም። እንግዲህ እንደምትመለከቱት ከለሩን በጣም ቆንጆ የሚያምር ከለር ሲሆን እና ውስጥ ድረስ መብሰሉን ካረጋገጥን በኋላ እናውጠዋለን። ጣዕሙ ያው የበቆሎ በጣም ነው የሚጣፍጠው። በቆሎ ዱቄት ቂጣው እንደዚህ አብክታችሁ ራሱ አምባሻ ብትጋግሩት እንዴት እንደሚጣፍጥ ሞክሩት። ቆንጆ ነው፣ እዩት። እንደዚህ እንግዲህ ደርሶልኛል። ከዛ በኋላ ንጹህ ሶፍት ሊሆን ይችላል ዘይቱን ስናወጣ ዘይቱን ለማጥለያ ማለት ነው፣ ሶፍት ላይ እያደረግን ማውጣት ነው። እንዴት ቆንጆ እንደሆነ እንግዲህ የምትመለከቱት ነው። ላይክ አድርጉ፣ ላይክ እያደረጋችሁ ቪዲዮን ተመልከቱ። እስካሁን እየተመለከታችሁኝ ከሆነ እንግዲህ ለሌሎች እንዲደርስ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጌ እንግዲህ ያዘጋጀሁትን ሊጥ ሁሉንም እጠብሳለሁ። ለእናንተ ግን ቪዲዮ መቁረጥ ስላለብኝ የጠበስኩትን ብስኩት ብቻ ላሳያችሁ። ከዛ ቀስ ብዬ ጊዜ ስለሚወስድ ቀስ ብዬ ቀረኝን እጠብሳለሁ። እንደምትመለከቱት በጣም ነው የሚያምረው። እንዴት ድርቅ ብሎ ኩሽ ኩሽ አይነት ልከሽ ነው የሚለው ስትበሉት እዩት። አያችሁት እንዴት ቆንጆ አድርጌ እንደጠበስኩት። እንደዚህ አድርጋችሁ መጥበስ ነው፣ በጣም ቀላል ነው። በትኩሱ በሻይ እንግዲህ አሪፍ አድርጋችሁ እንደዚህ በቀላሉ መስራትና መጠቀም ትችላላችሁ። ይሄው እንደዚህን ይመስላል። ሌላውን እንግዲህ እጠብሳለሁ። በጣም ብዙ ቆቀር ነው የሚወጣው። ይሄው እንደምትመለከቱ ነው። ስለተከታተላችሁኝ ስለምሰጡኝ ሀሳብ አስተያየት፣ ሁሉ ከልብ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረብኩት ቪዲዮ የበቆሎና የፍርኑ ዱቄት ቆንጆና የሚጣፍጥ የቆቀር አሰራር ነበር። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ ቸው